አንዋዑ ንስክ እንግዲህ የሐጅ ስራዎች የተለያዩ ናቸው። የሐጅ ስራዎች በሶስት ይከፈላሉ። አንደኛው ተመቶዕ ይባላል፣ ሁለተኛው ቂራን ይባላል፣ ሶስተኛው ኢፍራድ ይባላል። እነዚህን ዘርዘር አድርጎ ማየት ያስፈልጋል። ከዚህ በመቀጠል ደግሞ የትኛው ብንሰራ በላጭ ይሆናል የሚለውንም እናያለን። ሲፈቱት ተመቶ ተመቶዕ ብሎ ማለት አንድ ሰው ሐጅን ሲሰራ

ማንኛውም እዛ ላይ መካ ላይ እንደሚኖር ሰው ልብሱን ቀይሮ ማንኛውን የተከለከሉ ነገሮች ሁሉ ተፈቅደውለት ሐጅ እስከሚደርስ ድረስ እየተጠቃቀመ ማንኛውንም ነገር የተከለከሉ ነገሮች ሁሉ ተፈቅደውለት በዚህ አይነት ይቀጥላል። ይሄ አይነት አሰራር እንግዲህ ተመቶ ይባላል። ይህም ነቢዩ ዐለይሂ ሰላቱ ወሰላም በላጭ እንደሆነ በሐዲሳቸው ላይ ገልጠዋል። ወደፊት የምናየው ይሆናል ማለት ነው። ሰውየው ይሄንንም ማለት ነው በሚነይት ጊዜና ነወይቱል ዑምራ ብሎ ዑምራን ይነይታል። ከዛ የዑምራን ስራ ይሰራል። የዑምራን ስራ ከሰራ በኋላ ዑምራውን ያጠናቅቅና ዛ እንደሚኖር ሰው ይሆናል ማለት ነው። ሁለተኛ ቂራን የሚባል ነው። ቂራን ብሎ ማለት ደግሞ ምንድነው? አንድ ሰው ሓጅና ዑምራን አንድ ላይ አቆራይቶ አንድ ላይ አያይዞ መስራት ነው። አው ዩሕሪም ቢልሐጅ አወለን ወይ መጀመርያ ሓጅን አሕርምና ሓጅን ይነያና እንደገና ቀጥሎ ዑምራን መስራት፣ ይሄ ቂራን ይባላል። መጀመሪያም ሲያህርም ሁለቱን አንድ ላይ መነየት ይችላል። ወይንም ሐጅን ብቻ ነይቶ ሲያበቃ ወእንደገና ቀጥሎ ዑምራንም መስራት ይችላል። ይሄ ሁለቱን አያይዞ ስለሚሰራ ቂራን ይባላል። ነቢዩ ዓለይሂ ሰላቱ ወሰላም እንግዲህ ሐጅ ላይ የሰሩት ቂራን ነው።

ኢፍራድ ይባላል። ኢፍራድ ብሎ ማለት ምን ማለት ነው? ሐጅን ብቻ መስራት ማለት ነው። ሐጅን ብቻ መስራት ነው። ዑምራ ሳይሰራ ሐጅን ብቻ ይሰራል፣ የሐጅን ያከናውናል። ይሄ ኢፍራድ ይባላል። ስለዚህ በእንደዛ አይነት መልኩ ሰው ሐጅን ማድረግ ይችላል። በሶስቱም አይነት መስራት ይቻላል። የፈለገ ኢፍራድ ማድረግ ይቻላል፣ ሐጅን ብቻ መስራት ይችላል። የፈለገ ደግሞ ሐጅና ዑምራን አንድ ላይ አቆራይቶ መስራት ይችላል።